በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በምሕረቱ ጠብቆ ከመዓቱ ሰውሮ ለዚህ ቀን ያበቃን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስለማይነገርና ስለማይተረጎም ቸርነቱ ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለሥጋ ዕርገት ምክንያት የሆነች የባህሪያችን መመኪያ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ ክቡር አባታችን ሊቀሩያን ምክረ ሥላሴ በዚህ ጉባኤ የተገኛችሁ በክርስቶስ አባቶች፣ እናቶች፣ ወንድሞች እናቶች በአምላካችን ፍጹም ሰላም እንደምን ሰነበታችሁ እንደምን አላችሁ? እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በትንሣኤው ትንሣያችንን የገለጠ የትንሣያችን በኩር መድኃኔ ዓለም ክርስቶስ ስለማይነገር ስጦታው ስሙ ለዘላ ዓለም የተመሰገነ ይሁን። እግዚአብሔር እንደፈቀደ እንደምታስታውሱት ባለፉት ጊዜያት ፍትሐ ነገሥት ከሚባለው መጽሐፍ ውስጥ የተመረጡትን አንቀጾች ከኛ ጋራ ይሄዳሉ ብለን የምናስባቸውን እያነሳን ስንማማር እንደነበረ ታስታውሳላችሁ። ባለፉት ጊዜያት ሁለት አንቀጾችን ተምረናል። የመጀመሪያው በይንተ ቤተክርስቲያን ስለ ቤተክርስቲያን አጠቃላይ ሁኔታ፣ ቀጥሎ ደግሞ ጥምቀትን በተመለከተ ስንማር እንደነበረ ታስታውሳላችሁ። ዛሬ ደግሞ በቀጥታ ከኛ ጋር የሚገናኘው አንቀጽ አስራ አንደኛው አንቀጽ ነው። ይሄን ምን ይላል? ስለ ህዝራውያን በክርስቶስ አምነው ስለሚኖሩ ምዕመናን አኗኗር በተመለከተ የሚናገር አስራ አንደኛው ተግሳት ነው። ይሄ ወደ ኋላ ያሉትን አራት፣ አምስት፣ ስድስት የጳጳሳት የሊቃነ ጳጳሳት የኤጲስ ቆጶሳት የቀሳውስት የዲያቆናት ሹመትን በተመለከተ እና በቤተክርስቲያን ወደ ምንኩስና ዓለም የሚሄዱ ሰዎች የምንኩስና ስርዓት እንዴት እንደሚፈጸምላቸው የሚናገሩ ስለሆነ በዋናነት እነሱ ባሉበት እንነጋገራለን ብለን ነው። አሁን ግን አብዛኛዎቻችንን የሚነካውን ጉዳይ እንማማራለን። አምላካችን ምስጢሩን ይግለጠልን። ይህ አስራ አንደኛው አንቀጽ ክርስቲያኖች እንዴት ይኑሩ፣ አኗኗራቸው ምን ይሁን፣ ምን ያድርጉ፣ ምን አያድርጉ የሚለውን ዝርዝር ጉዳይ የሚያነሳ ነው። ሲጀምር ሀሳቡን እንደዚህ ይላል። ወደ ኃጢአት ስራ የሚሄድ ሰው አንድ ሰው እንኳ ቢኖር የእግዚአብሔርን ትእዛዝ አፍርሷልና ከአላውያን ጋር ይቆጠራል፣ ይላል አንቀጹ ሲጀመር። ሁልጊዜ በኃጢአት ስራ ተጠምዶ የሚኖር ሰው ከአላውያን አንድ ሰው እንኳን በመካከላችን ቢኖር ማለት ነው። ስለዚህ ክርስቲያን የሚባለው ምንድን ነው ከተባለ በየቀኑ ከኃጢአት ለመላቀቅ ትግል የሚያደርግ፣ ኃጢአት አይሰራም ማለት አይደለም። ክርስቲያን ግን ኃጢአትን እንደ ማር እየጣፈጠው እየመሰለው ከኃጢአት ጋር ተላምዶ የሚኖር አይደለም፣ ከእርሱ ለመላቀቅ ሲታገል የሚኖር ማለት ነው። ሐዋርያውም እንዳለው እስከ ደም ጠብታ ድረስ ከኃጢአት ለመላቀቅ ትተጉ ዘንድ እለምናችኋለሁ እንዳለው ክርስቲያን ሁል ጊዜ ከኃጢአት ጋር ሲታገል፣ ወደ ጽድቅ ለመሄድ ሲፋጠን ነው የሚመለከተው። ከጨለማ ወጥቶ ወደ ብርሃን፣ ከክደት ወጥቶ ወደ ሃይማኖት፣ ከኃጢአት ወጥቶ ወደ ጽድቅ ከክፋት ወጥቶ ወደ በጎነት ሁል ጊዜ ለመምጣት ሲታገል የሚኖር ማለት ነው ክርስቲያን ማለት ነው። ስለዚህ ምን አሉ ሰለስቱ ምዕት ወደ ኃጢአት ስራ የሚሄድ አንድ ሰው ወደ ዝሙት፣ ወደ ስርቆት፣ ወደ ስካር፣ ወደ መግደል፣ ወደ ሐሜት፣ ወደ ትዝርት፣ ወደ መሳሰሉት የኃጢአት መንገዶች የሚሄድ አንድ ሰው እንኳ ቢኖር የእግዚአብሔርን ትእዛዝ አፍርሷልና ቁጥሩ ከክርስቲያኖች አይደለም ካላዋያን ነው። ሰው ለምን ንስሐ ይገባል ከተባለ፣ ሲሆነ እጅ ኃጢአት ሲሰራ እግዚአብሔርን ከማያውቁት ነው ቁጥሩ። እንደምታውቁት ክርስቲያኖች፣ አምላካችን ዓለምን ለማሳለፍ ሲመጣ ወዳጆቹን ጻድቃንን በቀኙ ሀጣንን በግራው ነው የሚያቆማቸው። አደለም እንዴ? ስለዚህ አሁን በግራ የሚቆመው የሚያምነውም ያምነው የነበረውም ልጅነት የነበረውም ሰው ግን ኃጢአት ሲሰራ የነበረው ሁሉ ለግራ ቁመት ነው የሚሆነው ደረጃ እንኳን የለውም ማለት ነው። ይሄ ጭራሽ ሃይማኖትም ያልነበረው ነው። ይሄ ግን ሃይማኖት ያለው ምግባር የሌለው ነው። አይባል መቆሚያችን አንድ ነው። ጻድቃኑም እንደዚሁ ነው። በመላ ዘመናቸውን በጽድቅ የጸኑት ጥቂት ዘመን ሲቀራቸው ሊሞቱም ወደ እግዚአብሔር የመጡት እነሱ ለቀኝ ቆመት ነው የሚመኩት። ሁለት ነው መቆሚያ፣ ወይ ግራ ወይ ቀኝ ነው። ስለዚህ አያችሁ፣ በየቀኑ ኃጢአት በምንሰራ ጊዜ ቁጥራችን በቀኝ ከሚቆሙት አይደለም፣ በግራ ከሚቆሙት ከክርስቲያኖች አይደለም። ከአላውያን ሕጉን ከጣሱ እግዚአብሔርን ከማያውቁ ነው የምንቆጠረው። ስለዚህ እንደዚያ ሆኖ እየተቆጠሩ መኖር ደግሞ ከባድ ስለሆነ እግዚአብሔር ልቦናችን አንቀቶ ወደ ጽድቅ የምንመላለስበትን አስተዋይ ዝነ ልቡና ለሁላችንም ያደላል። ስለዚህ የመጀመሪያው ይሄ ነው። ከአላውያን ጋር ይቆጠራል እንዳይቆጠር ወደ ጽድቅ የሚያደርገው ጉዞ ማጠናከር ይኖርበታል። መቼ ነው ይሄን የሚያደርገው? ሁልጊዜ ጊዜ አሁን በዚህ በዚህ ባለንበት ወቅት ክርስትና አብዛኛውን ሰው የብዙ ሰው ክርስትና ደከም እያለ ይመጣል። ከትንሣኤ በኋላ በአብዛኛው ጸሎት ይቀንሳል። አብዛኛው ለ ለጠዋት ተነስቶ ለመብላት ነው እንጂ ሰው የሚጥረው ተነስቶ ውዳሴ ማርያም ስለመድገም መዝሙረ ዳዊት ስለመድገም ብዙ አያስብም። ስለዚህ ክርስትና ማለት የሆነ ጊዜ የደመቀ የጸሎት የጾም የስግደት ወደ እግዚአብሔር የመገስገስ በዚህ ሰዓት ጾምና ስግደት እንኳን ባይኖር ወደ እግዚአብሔር የመገስገስ ሕይወት ግን ሊቋረጥ አይችልም። ከእግዚአብሔር መነ ከእግዚአብሔር ጋር መነጋገር በክርስቲያኖች ሕይወት ዘንድ መቼም ሊቆም የማይችል ነገር ነው። ግን ሰው ክርስትናን በጊዜ በቦታና በሁኔታ ገድቦ አንዳንድ ሰሞን ይተወዋል። አንዳንድ ሰሞን ደግሞ እንደ አፍላ ይጀምረዋል። ይህ ሲሆን በደከምንበት ወራት የእግዚአብሔርን ትእዛዝ ስለምናፈርስ ካላውያን ዘንድ የሚያስቆጥረን መሆኑን ሊቃውንቱ እንደዚህ ያስተምሩናል። ከዚህ በተጨማሪ ክርስቲያን ሲኖር እንዴት ነው የሚኖረው? አሁን እንዳልነው፣ አንዱ ጽድቅ እየሰራ ነው፣ ከኃጢአት ለመላቀቅ እየታገለ ይኖራል። ከዚሁ ጋር ተያይዞ የሚያደርገው ሌላው ምንድን ነው? እንደዚህ ይላሉ፣ ሰለስቱ ምዕት። እግዚአብሔር በሰጠ መልክ ላይ ሌላ መልክ አትጨምርበት። ራስህን አሳምራለሁ ብለህ እግዚአብሔር ለአንተ ያደረገውን ነገር አሳንሰህ አትመልከት። ለሴቶቹም ለወንዶችም የተነገረ ቃል ነው ይሄ። ምን ማለት ነው? በሰጠ መልክ ላይ ሌላ መልክ አትጨምር፣ አትከተብ፣ አትጠቆር። አሁን በእኛ ዘመን አብዛኛው ሰው የተጠቀው በዚህ ነው። የምናደርጋቸው ነገሮች በሙሉ እንደጎደለብን ነው የሚሰማኝ። በነገራችን ላይ የጉርለት የባዶነት ስሜት የተሰማን ስላላጌጥን እንዳይመስላችሁ፣ እህቶቻችን ወንድሞቻችን፣ የበለጠ አሁን የምናደርጋቸው ነገሮች ስላላደረግን እንዳይመስላችሁ፣ ባዶነት የተሰማን ከእግዚአብሔር እየራቅን ስለሆነ ነው። በዚህ ቢሆን በመጃጃት በመኳኳል ቢሆን ኖሮ ሰው ሙላቱ የሚመጣለት በዓለም ውስጥ በተለይ እግዚአብሔርን የማያውቁ አካላት ፈጽሞ ይህን ሁሉ ባደረጉ ጊዜ ልባቸው ይሞላ ነበር፣ ግን ዓለሙ ከጭንቀት አልወጣም። ተስፋ ከመቁረጥ አልወጣም። እነዚህ ንጽህናቸውን የሚጠብቁ፣ የሚኳኳሉ፣ የሚጋጋጡ በተለይ በሰለጠኑት ሀገራት አሁን እንደምናየው ለዚህ ለኮስሞቲክ ስለሚባለው ነገር በጣም ከፍተኛ በጀት የሚበጅቱት ሀገራት ዜጎቻቸው እራሳቸውን በማጥፋት የታወቁ ናቸው። ሰላም የላቸውም። የተጨነቁ ናቸው። ስለዚህ የሰውን ጉድለት የሚሞላው እግዚአብሔር ነው እንጂ ሌላ ቁስ ነገር አይደለም። ማ ነው የሚሞላው? እግዚአብሔር ነው። ከእግዚአብሔር በራቅን ቁጥር የፈለገ ነገር ብናደርግ ጉድለታችን ወደ ምልአት ሊመጣ አይችልም። የቅዱሳን ሕይወት ማየት ትችላላችሁ። ሰው ተመልከቱ እግር እንኳን ጎሎት እንደ ጉርለት የማይቆጥሩ የሚገርሙ ቅዱሳን የነበሩባት ቤተ ክርስቲያን ናት። ዛሬ አቡነ ተክለ ሃይማኖት ናቸው አይደል? ሰባት ዓመት ሲጸልዩ አንድ እግራቸው ተቆረጠ። አካላቸው ጎሎ፣ ብዙ መከራ ደርሶባቸው ደስተኞችና ሰላማዊያን ነበሩ። አብዛኛው ሰው ደግሞ እግር ሳይጎርለው ጭንቀታም ነው፣ ሰላም የለው አይን የሌላቸው አካላቸው ብዙ አካላቸው ባዓላውያን የተቆረጠባቸው ሰማዕታት አሉ ደስተኞች ናቸው ለምን የማይቀማ ደስታ ከክርስቶስ ዘንድ አግኝተዋል የእኛን ደስታ ግን የፈለገ አካል እየመጣ ይቀማል? በየሰዓቱ አንገታችን የምንደፋ ለምንድን ነው የጎደለብን ቁስ ነገር ኖሮ አይደለም ያጣ ነው የሁላችን ሙላት የሆነውን እግዚአብሔርን ነው በብዙ መንገድ በህግ በአምልኮ ከእሱ አብዝተን በመራቅ ጉድ እግዚአብሔር ስንቀርብ የምናገኘውን ሰላም እናውቀዋለን። ቅዳሴውን ስንቶ ጭንቀት ይመጣል፣ ጉርለት ይሰማናል። እስኪ አንድ ቀኑ በጨነቃቸው ወራት አንድ ቀን አስቀድሱ፣ ያ ሰላማችሁ ይመለሳል። ከፍተኛ እረፍት ነው የሚሰጣችሁ ቅዳሴው ማይሌቱ መታችሁ እዚህ ስትሳተፉ። እግዚአብሔር ይሄንን ለአባቶቻችን የገለጠው ለከንቱ እንዳይመስላችሁ አርፈንበት ተረጋግተንበት ጸጥ ብለን ሰላም አግኝተን የምንኖርበት አድርጎ ነው የሰጠው። ቅዳሴውን፣ ቃለ እግዚአብሔሩን፣ ኪዳኑን፣ እያንዳንዱን ነገር። ስለዚህ ጎርሎኛል ብሎ እግዚአብሔር ከሰጠው መልክ ላይ አንድ ክርስቲያን መጨመር የለበትም። ለምሳሌ፣ በኛ ዘመን ብዙ ወጣቶች የሰውነት አካላቸው ላይ ንቅሳት ይነቀሳል። እግዚአብሔር ንቅሳት ሳይኖረን አድርጎ የፈጠረን እንደዚያው ልክ ስለሆነ ነው ምክንያቱም ፍጥረታትን በሙሉ ሲፈጠር እግዚአብሔር በጎ ፍጥረት እንዴት እንደፈጠረ በመጽሐፍ ተጽፏል። እግዚአብሔር የፈጠረው ፍጥረት ሁሉ መልካም እንደሆነ አየ ይልና፣ ሰውን ከፈጠረ በኋላ ግን እንደዚህ ይላል፤ እግዚአብሔር የፈጠረው ፍጥረት እጅግ መልካም እንደሆነ አየ ይላል። እጅግ ምን የመጨረሻው፤ እግዚአብሔር እጅግ መልካም አድርጎ የፈጠረው የሰው ልጅ ነው። የፈጠረው በአርአያውና በአምሳሉ ነው። ንቅሳት ቢያስፈልገን እኮ ነቅሶ ይፈጥረን ነበር ይሰናዋል። አሁን ዓይን፣ ጥርስ፣ ጆሮ መላ ሐዋሳትን በማይፀድ መስጠት የቻለ ጊዜ እኛም የሆነ ንቅሳት ነቅሶ እንድንወለድ ወይም እንድንፈጠር ማድረግ ይቻለዋል። ስለዚህ እርሱ ካልሰጠን በቃ ያ ነው መኖሪያችን፣ ልካችን ያ ነው። ይህንን ያስተማሩን ሰለስቱ ቤት ናቸው። አንድ ክርስቲያን እግዚአብሔር ከሰጠው መልክ ላይ ሌላ መልክ ሊጨምር አይገባው ስለዚህ ንቅሳት የምንነቀስ የስልጣኔ ከሁሉ በላይ የሚደንቀኝ አባቶቻችን ስለሰሩት ብቻ እንዳይመስላችሁ ይህን የምለው ምክንያቱን ሳናውቀው ማድረጋችን ግን እጅግ አሳፋሪ ነገር ነው። ለምንድን ነው ያደረጋችሁት ብሎ ሰው ቢጠይቃችሁ አሁን እዚህ ወጣቶች ካላችሁ ያደረጋችሁ ምክንያታችሁ ምን ይሆን? እዚህ ጡንቻችሁ ላይ ጀርባችሁ ላይ የተነቀሳችሁት የምትነቀሱበት ነገር ከምን ነው የሚዘጋጀው? እናንተ ክርስቲያኖች ናችሁ፣ ይህን የምታደርጉበት ዋና ዓላማችሁ ምንድን ነው ቢለንስ፣ መልስ የለን። ግን በጣም በሚያሳዝን ሁኔታ አብዛኛው የሚነቀሰው ፊደል ቆጥሯል፣ ተምሯል የሚባለው አካል ነው። ምክንያቱም ገበሬው ይሄን አያደርግም። ሰው ደግሞ አንድ ጉዳይ ያደረገበትን ምክንያት ያለ በቂ ምክንያት ከምር ያለው ብሎ የሚያስብ ሰው ማድረጉ ሰው ሲጠይቀው መልስ ሲያጣ አሳፋሪው ነገር ይሄ ነው። አሁን የተማረ ሰው የተማረው ሲጠየቅ መመለስ ቢያቀተው ያፍራል። አያፍር? አያፍር ያፍራል። አሁን ጌታ ሲመጣ እኛ ወንጌል ተመረናል ቃል እግዚአብሔርን እንሰማለን። ሕጉን ሳንጠብቅ ቀርተን ጌታ ሲመጣ ለምን ይሆን ግን ሕጉን ያልጠበቃችሁ ብሎ ሲጠይቀን በጣም አያሳፍርም? መልስ አይኖረንማ። ምንድነው ምክንያታችን? ቤተ ክርስቲያን አለ፣ ካህናት አሉ፣ ወንጌል አለ፣ ቃለ እግዚአብሔር አለ። ይህ ሁሉ እያለ ላለመዳን ምክንያታችሁ ምንድን ነው? መልስ የለንም። ይህ እጅግ በጣም ያሳፍረናል። እግዚአብሔር ከአፍረት የሰውረን። ይህን ስለምናደርገው ነገር ኦርቶዶክሳዊ ምክንያት ኖረን ኖሮን በልበ ሙሉነት ለመናገር መድኃኒዓለም ያብቃል። አብዛኛው ሰው ግን ለሚያደርገው ምክንያት የለም። ልንገራችሁ፣ ይሄ ወንዶቹ ነው ለምሳሌ፣ በእኛ ዘመን ወንዶቹ ሱሪያቸውን ዝቅ አድርገው የሚታጠቁ አሉ የሉ አሉ የሉም? ወጣቶቹ አሉ አይደል? ለዚህ ግን ምንድነው ምክንያታችሁ? መልስ የለም። ከዚህ በላይ አፍረት ምን አሉ ምን አለ? ይህን ያረከበት ምክንያት እንዳንድ ክርስቲያን ማለት እንዳንድ ዜጋ፣ ኢትዮጵያዊ ዜጋ ከባህልህ ነው ያገኘው ከሃይማኖትህ ነው። ራሽናል መሆን ያስፈልጋል። መልስ ምንድን ነው? መልስ የለኝም። ይህ ከፍተኛ ኅፍረት ነው። የምታደርጉት ለምንድን ነው ብሎ ሰው ሲጠይቃችሁ መልስ እንደማጣት አፍረት የለም። እህቶቻችን በሰውነታችሁ ላይ የጨመራችሁት ባይር ነገር በሙሉ ይህን እንድታደርጉ ያስገደዳችሁ ኢትዮጵያዊ ባህላችሁ ነው ወይስ ኦርቶዶክሳዊነታችሁ ነው? መልሳችሁ ምንድን ነው? ለዚህ ከጸጉራችሁ ላይ ሌላ ጸጉር የቀጠላችሁት ከከንፈራችሁ ላይ ሌላ ቀለም፣ ከቆዳችሁ ላይ ሌላ ቀለም የጨመራችሁ፣ ከጥፍሮቻችሁ ላይ ሌላ አርቲፊሻል ጥፍር፣ ከሰውነታችሁ ላይ አርቲፊሻል አካል የጨመራችሁበትን ምክንያት ታውቁታላችሁ። ለወቅሳችሁ ፈልጌ አይደለም፣ ግን ምክንያት ይኖራችሁ። እኔ ሲገባኝ ኦርቶዶክሳውያን ናችሁ። እንደ ኦርቶዶክሳዊነታችሁ ግን ይህን እንድታደርጉ የሚረዳችሁ፣ የሚያበረታታችሁ ህግ አባቶቻችን አልሰሩም እግዚአብሔር ውብ አድርጎ ፈጥሯቸዋል እስኪ ውብ በሉ አሁን ከኛ መካከል መልከ ጥፉ ወይም የሚጠላ አድርጎ እግዚአብሔር የፈጠረው ሰው አለ የለም አሁን እዚህ መካከል ራሳችሁን ትጠሉታላችሁ እ በአጢአት ተይዘን ተስፋ ቆርጠን ካልሆነ በስተቀር እንደ ሰው እያሰብን ከሆነ ማንም ሰው ራሱን አይጠላም ለምን እግዚአብሔር ውብ አድርጎ ነው የፈጠረው አንድ ነገር ልንገራት፣ የፈለገ አይነት መልክ ቢኖረን፣ አንድ ልጅ ምንም አይነት መልክ ቢኖረን ቢኖረው ለናቱ ቆንጆ ነው። አይደለም ለአባቱስ? በእናትና በአባቱ ይወደዳል። አይ ምንም አይነት ልጅ ቢሆን የፈለገ። በእግዚአብሔር ዘንድ ሁላችን እንደዚህ ነን። ሰው አንዱን ከአንዱ ሊያስበልጥ ይችላል። በእግዚአብሔር ዘንድ ግን ሁላችን ውቦች ነን። ከማንም ያጎደለው ነገር የለም። ከቃሉ ጋር ናችሁ። አላጎደለብ ምን አጎደለብን? ለምንድን ነው እንደው የምትጨምሩት ምክንያታችሁ ምንድን ምንድን ነው? ለዚህ ምክንያት ካጣችሁ ወደ ኦርቶዶክሳዊነት አስተሳሰብ ተመለሱ። በዚያ ላይ ይጎለኛል ብላችሁ ባይር ነገር ጨምራችሁ የሳባችሁት ሰው እንኳ ቢኖር ብዙ ጊዜ አብሯችሁ አይቆይም። ያመጣችሁት በአርቲፊሻል ነገር ስለሆነ የአርቲፊሻል ደስታ ደግሞ ብዙ አይቆይም። ከእግዚአብሔር የሚገኝ ደስታ እስከ ሞት ድረስ ነው። በተፈጥሯዊ ማንነታችሁ ሰው ወዷችሁ ከሆነ መቼም ሊጠላችሁ አይችልም። ከእግዚአብሔር ባገኛችሁት ነገር ስለሆነ ደስ የተሰኘው። በቀጠላችሁት ነገር ደስ ተሰኝቶ ከሆነ ግን የዚያ ፍቅር ያልፋል፣ ይጠፋል። ሰውንም ቢሆን በተፈጥሯዊ ማንነቱ ልንጠላውና ዝቅ ልናደርገው አይገባል። ዮሐንስ አፈወርቅ ባሎችን እንደዚህ ይላል ሚስት በተፈጥሯዊ ነገሯ አትናቃት አታቃላት አትውቀሳት እግዚአብሔር የሰጣት ስለሆነ ይላል ከኔ ጋር ናቸው አለ እግዚአብሔር በሰጣት ነገር አስተያየት አታድርግ ምክንያቱም በቂ አካል ሰጥቷታል ውብ አድርጎ ፈጥሯታል አንተ ማሰብ ያለብህ ስለ ውስጣዊ ውበቷ ነው እሱን እሷ መስራት ትችላለች ለምሳሌ ክፉ የሆነች ሴት ጥራ ተግታ ወደ እግዚአብሔር ቀርባ ልቡናዋን ወደ በጎ ማንነት ማምጣት እንችላለን። ተፈጥሮዊ ማንነት ግን ይለወጣል አይለወጥም። የሰጣት ለምሳሌ አፍንጫ የላት ከሆነ የላትም በቃ፣ የትም አይመጣም ይመጣል? አፍንጫ አምጥታችሁ እንዳይሆን ደሆነ ይሳልሰማ። እኔ የሰሟቸው ቅድም የተናገርኳቸውን ነው። የሆነ ሆኖ ተፈጥሮዊ ማንነት ከእግዚአብሔር ያገኘ ነው ስለሆነ፣ በዚህ ላይ ባይር ነገር ጨምረን እናምራለን እንደምቃለን ማለት እግዚአብሔር በጥንተ ተፈጥሮ ያጎደለብኝ ነገር አለ። ስለዚህ ያንጉርለት በእኔ ጥበብና እውቀት ሞላዋለሁ እንደማለት ነው። ስለዚህ ይሄ ደግሞ ለእግዚአብሔር ካለን መገዛት የሚያወጣ ስለሆነ ከዚህ ክፉ አስተሳሰብ እግዚአብሔር ይጠብቀኝ። ከሁሉ በላይ ክርስቲያኖች፣ አንድ አባት እንደዚህ ይላል፣ አቤቱ ጌታ ሆይ እኔን ከኔ ጠብቀኝ ይላል። እስኪ በሉ እኔ ምን በላይ ከሌላው ሰው፣ ከሌላው ክፉ ሰው፣ ከሰይጣንም ጭምር ራሳችሁን ከምትጠብቁት በላይ ከራሳችሁ ጠብቁት። ራሳችሁ ብዙ ጊዜ ራሳችን የገደልነው ነው። ራሳችን ውስጣችን ባፈለቀ ነው። አይዲዮሎጂ አስተሳሰብ ምክንያት ጎሎብኛል ብለን ስላሰብን አይነት ይህን ሁሉ ድሪቶ ይቀጠል ነው እንጂ አስተሳሰብ። ይህ የምናነሰው ለትምህርት ነው፣ ለወቀሳ አይደለም። ቃሉን ሰምተን በራሳችን ተመክረን ተገስጸን እግዚአብሔር ወደሚወደው ነገር እንድንመጣ በማሰብ በቅን በማሰብ ነው እንጂ እነዚህ እንደዚህ የምታደርጉትን ለማሸማቀቅ አይደለም። ግልጽ ነው ሀሳቤ እንድንመከርበት እና መቼም ቢሆን እርግጠኛ ነኝ እግዚአብሔርን የሚጠላ ሰው እዚህ ውስጥ የለም። አደለ ትጠላላችሁ? እስኪ እንወደዋለን በሉ እስኪ ለመውደዳችሁ ማረጋገጫችሁ እግዚአብሔር የሚናገረውን ነገር መፈጸም አይደለም። ምንወደው ከሆነ ስለዚህ ይህን ይህን አላዘዘም አልሰራም ሲባል ያለማስተካከል በምንችለው ጥረት ማድረግ ነው እና እንደሚታወቅ ነው። ይህን ቅዱስ ጳውሎስም በአንደኛ ቆሮንቶስ መልእክቱ ምዕራፍ አስራ አንድ ላይ ስለ ሴቶች እና ስለ ወንዶች ሲናገር ሴቶች ፀጉራቸው እንዲያሳድጉ ወንዶች ደግሞ ፀጉራቸውን ምን እንዲሉ እንዳያሳድጉ ነውር እንደሆነ ለሴቶች ፀጉራቸውን መላጨት ወይም ማሳጠን ለወንዶች ደግሞ ማስረዘም ነውር ነው ብሎ ተናግሯል። ይህ የሐዋርያው መልእክት ነው። ስለዚህ አብዝቶ ፀጉርን አሳድጎ እንደ ሴት ማድረግ በሃይማኖት ስርዓት አላገኘ ነው። በባህላችንም አላገኘ ነው። ከምን ነው ግን ይህን ያገኘሁት ብለን አእምሯችንን መጠየቅ አለብን። ፋሽን ከሆነ ፋሽን ያልፋል። ትናንትና የስልጣኔ ምልክት የነበሩ ነገሮች ዛሬ ቀርተዋል። ዛሬም ፀጉር ማሳደግ ለምሳሌ የሚደንቁኝ አንዳንድ ነገሮች አሉ እነዚህ የፍልስፍና መጽሐፍ አነበብን የሚሉ አንዳንድ ሰዎች የሚያደርጓቸው ነገሮች አሉ እና ለምን እንደዛ እንደሚያደርጉ ግን አያውቁትም። ለምሳሌ ፀጉሩን ማሳደግ፣ የሆነ አሮጌ ልብስ መልበስ፣ ጃኬትን እንደዚህ ከፍና ዝቅ አድርጎ ማድረግ፣ ያን ያህል ጉዳት ላይ ኖሮ እኮ ይችላል። ግን ለምንድን ነው የምታደርገው ሲባል ምክንያቱን መመለስ የማይችል ሰው፣ በዚያ ላይ ደግሞ ራሱ እንደፈላስፋ የሚቆጥር ከሆነ በጣም አስቸጋሪ ነገር ነው። ስለዚህ የምናደርገውን ማወቅ አለብን። ያደረግኩላችሁን አስተዋላችሁን? ሆነ ያለው ጌታ እኮ ለዚህ ነው። የምናደርገው ምንድን ነው? ያደረግነው ምንድን ነው? ስርዓቱ አዞን ነው ወይ? በባህላችን ውስጥ አለ ወይ? ምክንያቱም በሀገራችን አብዛኛው ባህል ኦርቶዶክሳዊ ከቤተክርስቲያን የተወሰደ ነው። ስለዚህ ይህን የማደረገው ለምንድን ነው ብለን መጠየቅ አለብን። አሁን ግን ኮመን የብዙ ወጣቶች መገለጫ፣ እንዲሁም የከተማ ልጅ የሰለጠነ ወጣት መገለጫ ሱሪ ዝቅ ማድረግ፣ ከዚያ ደግሞ ፀጉርን በጣም ማሳደግ፣ ፊትን እስከሚሸፍን ድረስ እንደዚህ ነው። በሃይማኖት ግን አላገኘ ነው። ኦርቶዶክሳዊ የራሱ ስርዓት አለው። ይህን ጠብቀን ብንኖር እንከብራለን። በነገራችን ላይ የትም አገር ብትጠይቁ ይጠይቃችኋል፣ ይህንን የምታደርገው ኦርቶዶክሳዊ ስለሆን በሃይማኖታችሁ ስርዓቱን ያዛል ተብላችሁ ትጠየቃላችሁ። ያኔ አይ ስርዓት ውስጥ አይፈቅድም እኔ ነኝ ትላላችሁ። ስለዚህ የራሳችሁ ስርዓት ፈጥራችኋል። የራሳችሁ የእምነት አታ የፈጠራችኋል። ስለዚህ ኦርቶዶክሳዊነት ትርጉ ምኑ ላይ ነው? ይጠይቃቸዋል። አላለም ከሀገራችሁ ወጥታችሁ ስትሄድ ይፈቅዳል ወይ ታያላቸውን። በሌሎቹ በሃይማኖታቸው የማይፈቅደውን ነገር በፍጹም አያደርጉትም። ብዙ ስለምታውቁ ዝርዝር ውስጥ አልገባም። የሆነ ሆኖ እንዲያድግል ጸጉርህን ያድግ ዘንድ አትንከባከበው። ፂምህን ደግሞ አትላጭ። ፂምህን ማሳደግ ጸጉርን ደግሞ ማሳጠር የኦርቶዶክሳዊ ወንድ መገለጫ ነው ብለው አንቀጽ ላይ ሰለስቱ ምት ይህን ስርዓት ሰርተውልናል። ለምን ካልከኝ፣ ሰው ከባህሪው ያገኘውን መልክ ሊለውጥ አይችልምና፣ ከባህሪያችን ያገኘነው ነው ይህን ማድረግ። ለምሳሌ ሴት ልጅ ጺም አታበቅልም። አይደለም እንዴ? ደና መሻችሁ? አበቀለች እንዴ ዘንድሮ? አታበቅልም ማለት ይሄ የባህሪዋ ነው እሱ። ስለዚህ የኛውን ታሳድጋለች ማለት ነው። ግልጽ ነው? ወንዱ ደግሞ ከዚህ እንዲበቅል አድርጎ እግዚአብሔር ፈጥሮታል። ይህም ባህሪው ሊለውጥ አይችልም። ባህሪው ደግሞ ከማን ያገኘውን? ከእግዚአብሔር። ከእግዚአብሔር ያገኘነውን ጠብቆ እስከ ሞት ድረስ መቆየት ነው እንጂ በፈቀድነው ጊዜ ይህንን ሁሉ በተፈጥሮ ያገኘነውን ጸጋ የለዋወጥን፣ ሌላ መልክ እንዲኖረን እናድርግ አልተጠራንም። ይሄን ካስተማሩን በኋላ